ሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልኝ አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እኳንንት ነኝ። በግብፅ በተከሰተ ድንገተኛ አደጋ የአራት የ450 ሰዎች ሕይወት አለፈም። እስካሁን 42 አስክሬን ተሰብስቧል። ጉዳዩ በዝርዝር ተይዟል። ሩሲያ በዩክሬን ሰላማዊ እልባት ለማግኘት ዝግጁ ብትሆንም አማራጮች ባለመኖራቸው በልዩ ወታደራዊ ዘመቻዋ ትቀጥላለች ሲል ክሬምሊን አስታወቀ። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ግጭቶች ዋነኛ ምንጭ የቀድሞ ቅኝ ገዢዎች ናቸው አሉ። የኢትዮጵያ ኒኩሌር ኃይል ኮሚሽን እንድታቋቁም የሚያስችላትን ደንብ የሚኒስትሮች ምክር ቤት አጽድቋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የኢትዮጵያ ኒኩሌር ኃይል ኮሚሽን እንድታቋቁም የሚያስችላትን ደንብ የሚኒስትሮች ምክር ቤት አጸደቅም። ሀገሪቱ የኒኩሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራት ስርዓት እና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርበዋል ተብሏል። ምክር ቤቱም በጉዳዩ ላይ ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት ገልጿል።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 ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል ነው የተባለው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ግጭቶች ዋነኛ ምንጭ የቀድሞ ቀኝ ገዢዎች ናቸው አሉ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ግጭቶች የተፈጠሩት በቀኝ ግዛት ዘመን ቀጥተኛ መስመር በመሳል ብሔረሰቦችን በመከፋፈል በተፈጸመ ታሪካዊ ስህተት መሆኑን ገልጸው የቀድሞ ቀኝ ገዢ ኃይሎች ኃላፊነታቸውን ለማሸሽ በሞስኮ ላይ ውንጀላ እያቀረቡ ነው ሲሉ ከሰዋል። ሚኒስትሩ ከአረብ መገናኛ ከፍተኛ ብዙሃን ጋር ባደረጉት ቃለ ምልልስ ሩሲያ በአፍሪካ የምትንቀሳቀሰው በሉዓላዊ መንግስታት ይፋዊ ጥያቄ መሰረት እንጂ አለመረጋጋት ለመፍጠር እንዳልሆነ አጽንኦ ሰጥቷል። ላቭሮቭ በማሊና አልጄሪያ መካከል ያለውን ውጥረትም የቅኝ ግዛት ዘመን የድንበር ችግር ውጤት እንደሆነ በመግለጽ ሩሲያ በሁለቱ ሀገራት መካከል እንዳስታራቂ ለመርዳት ዝግጁ መሆኗን ገልጸዋል። በግብጽ በተከሰተ የመሬት መንቀጥቀጥ የ450 ሰዎች ህይወት አለፈ 402 አስክሬን ተሰብስቧል የግብጽ የሀገር ውስጥ ጉዳይ ሚኒስቴር ወደ 400 የሚጠጉ ሰዎች ጉዳት እንደደረሰባቸውና 402 አስክሬን መሰብሰቡን አስታውቋል ሚኒስቴሩ ከ200 በላይ ህንፃዎች መፈራረሳቸውን ገልጾ ነገር ግን ህጋዊ ፈቃድ አልነበራቸውም ብሏል አለም አቀፍ የቀይ መስቀል ፌዴሬሽን የሟቾቹንና የጠፉ ሰዎችን ቁጥር ከአንድ ሺ ይበልጣል ቢልም የግብጽ ባለስልጣናት ግን ሰዎችን አስተባብለዋል። አደጋው የተከሰተው በዋና ከተማዋ ካይሮና ጌዛ ከተማ መሆኑን ሚኒስቴር መስሪያ ቤቱ ገልጿል። አደጋው በሀገሪቱ ዘመናዊ ታሪክ አስከፊው የመሬት መንቀጥቀጥ አደጋ ተደርጎ ተመዝግቧል። ሩሲያ በዩክሬን ሰላማዊ እልባት ለማግኘት ዝግጁ ብትሆንም አማራጮች ባለመኖራቸው በልዩ ወታደራዊ ዘመቻዋ ቀጥላለች ሲል ክሪምሊን አስታወቅም። ድሚትሪ ፔስኮቭ የፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ውጤታማ ተደራዳሪነታቸውን አረጋግጠዋል። ክሪምሊን የማደራደር ብቃታቸው ለዩክሬን እልባት አስተዋጽኦ ማድረጉን እንደሚቀጥል ተስፋ ያደርጋል። ክሪምሊን አሜሪካ የዩክሬንን ግጭት ለመፍታት የምታደርጋቸውን ጥረቶች በደስታ ትቀበላለች ሩሲያ በአንድም በሌላ ጥቅሞቿን በማረጋገጥ በልዩ ወታደራዊ ዘመቻው የተቀመጡ ግቦችን ታሳካለች ብሏል ሩሲያ በዩክሬን ጉዳይ ለሰላማዊ ውይይት ዝግጁ ሆና ትቀጥላለችም ተብሏል የአፍሪካ ህብረት ለማዳጋስካር ቀውስ አህጉራዊ የሽምግልና ጥረቶችን ለመደገፍ ዝግጁ መሆኑን ተናገረም። መግለጫው የአፍሪካ ህብረት የሰላምና ደህንነት ምክር ቤት ፕሬዚዳንት አንድሪ ራጆሊና ከሀገር መውጣታቸው ከተዘገበ በኋላ በማዳጋስካር ያለውን ሁኔታ በተመለከተም አስቸኳይ ስብሰባ ማድረጉን ተከትሎ የመጣ ነው። ከደቡብ አፍሪካ ልማት ማህበረሰብና ከህንድ ውቅያኖስ ኮሚሽን ጋር በመተባበር ሰላማዊ፣ ሁሉን አቀፍና አፍሪካ መር የመፍትሄ ሂደትን ለመደገፍ ዝግጁ ነኝ ብሏል። ህብረቱ ማንኛውንም ህገ መንግስት ያልሆነም የመንግስት ለውጥ በጽኑ እንደማይቀበል በድጋሚ ያስታወቀ ሲሆን በእርጋታና በህገ መንግስታዊ ማዕቀፍ ውይይት ማድረግ አስፈላጊ እንደሆነ ገልጿል። አሁን መልሶ ግንባታ እንጀምራለን ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብፅ አቅንቷል። በግብፅ ሻርም ኤል ሼክ ከ20 በላይ የሚሆኑ የአገራት ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያይቷል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን አኑረዋል። አዲስ ውብ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ፕሬዚዳንት ትራምፕ። ለመካከለኛው መስራቅ ታሪካዊ ቀን ነው ሲሉ አክለዋል። እስራኤላውያን ታጋቾችና ፍለስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ ሀያ ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት የመጀመሪያው የሰላም እቅድ ክፍል የሆነው እስረኞችና ታጋቾችን መለዋወጥ ተጠናቋል የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብዓዊ እርዳታ መጠንም ጨምሯል ታግቶ የነበረው እስራኤላዊ አርብል ዮውድ፣ ደስ ብሎኛል ለሁለት ዓመት ያቆየኝ አንድ ቀን ቤተሰቤን አያለሁ የሚለው ተስፋ ነው ብሏል። ሐማስ ከሞቱት ታጋቾች መካከል የአራቱን አስክሬን ብቻ እንደሚመልስ አስታውቋል። በጋዛ የ24 ታጋቾች አስክሬን ይቀራል ተብሎም ይታመናል። 1700 ፍልስጤማውያን እስረኛዎች ተለቀው ከቤተሰቦቻቸው ጋር ተቀላቅሏል ከስር ነፃ የወጣችው ፍልስጤማዊት ከልጇ ጋር ከተገናኘች በኋላም በስተመጨረሻ ሰላም አግኝቻለሁ የሚሰማኝን ደስታ መግለጽ አልችልም የደረሰብን ስቃይ እንዳለ ሆኖ ዛሬ የደስታ ቀን ነው ብላለች የእድሜ ልክ እስራት ተፈርዶባቸው የነበሩ ወደ 250 የሚጠጉ ፍልስጤማውያን እስረኞችም ተለቀዋል ከነዚህ መካከል አንድ መቶ ያህሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ አቅንተዋል። ፍልስጤማውያኑ ከተለቀቁ በኋላም በቀይ መስቀል መኪና ውስጥ ሆነው ደስታቸውን ሲገልጹ ነበር። ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ ለእስራኤላውያኑም ለፍልስጤማውያኑም ረጅምና በሰቆቃ የተሞላው ጊዜም አልፏል ብለዋል። ትራምፕ ንግግር ሲያሰሙ የሕዝብ ተወካዮች ቆመው ስማቸውን ደጋግመው እየጠሩ አጨብጭበውላቸዋል። ትራምፕ ሲናገሩ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም አገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የፕሬዝዳንቱ ንግግር ለተወሰነ ደቂቃም ተቋርጦም ነበር። አፈ ጉባኤ አሚር ኦሃና በምክር ቤቱ ስነ ሥርዓት ይከበር ብለው ሲያስጠነቅቁ ተቃዋሚው ፖለቲከኛም ከአዳራሹ እንዲወጡ ተደርጓል። በግብፁ ውይይት ላይ የፍልስጤሙ ፕሬዝዳንት ማኅሙድ አባስ፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር እንዲሁም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ በርካታ መሪዎች ተገኝቷል። አብዛኞቹ የአረብ አገራት መሪዎች በውይይቱ ላይ ተሳታፊ ሆነዋል። ትራምፕ ሰላም በመካከለኛው ምስራቅ የሚል ጽሑፍ አጠገብ ከአራት መሪዎች ጋር ፎቶ ተነስቷል። የቀድሞ የዩኬ ጠቅላይ ሚኒስትር ቶኒ ብሌርም በውይይቱ ላይ ታድሟል። ብሌር የትራምፕ የሰላም እቅድን የሚያስፈጽመው ቦርድ ኃላፊ ይሆናሉም ተብሏል። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላት የምትመራም ይሆናል። ከዚያም በፍልስጤም አስተዳደር ስር ትሆናለች ይላል የቢቢሲ ዘገባ። ይህንን የሰላም እቅድ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታ፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። የፍልስጤም አገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታም ሐማስ በተደጋጋሚ ሲገልጽም ይደመጣል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አረጋግጧል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋዛ በፍልስጤም አስተዳደር ስር እንድትሆን በጭራሽ አይፈልጉም። ፕሬዚዳንት ትራምፕ የሰላም እቅዱ ሁለተኛ ክፍል እንደተጀመረም ተናግረዋል። ትራምፕ በግብፁ ውይይት ላይ ሁሉም ሰው ደስተኛ ነው፣ እዚህ ለመድረስ ሦስት ሺህ ዓመታት መውሰዱን ታምናላችሁ ወይ ብለዋል። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ በአገራቸው ትልቁ የሆነውን ኦርደር ኦፍ ዘናይል ሽልማት ለትራምፕም ሰጥቷል። አልሲሲ አስከፊው ጊዜ ያከተመበት ታሪካዊ እርምጃ ነው ሲሉ የተኩስ አቁም ስምምነቱን ገልጸውታል።